አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወዳጅ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። ይህን የመሰለ ድንች ኮራ በጣጥስ ነው የሚባለው ወይም ድንች ማለት ነው። እንስራ አብረን። ድንች እዚህ ድንች ተጠቅሚ ያለውን አንድ ራስ ቀይ ሽንኩርት፣ ሁለት ካሮት፣ ፍልፍል ሮሜ እና ሁለት ፍሬ ነጭ ሽንኩርት ተጠቅሚ ያለሁኝ። እዚህ ዶሮው ደግሞ አጥንት የሌለው ዶሮው ነው እነዚህን ፈጨዋለሁ ማለት ነው። ፈእቸ ነው የምጠቀመው። ወደ ወዲህ ዝግጅቱ ንህር ማለት ነው። ድንቹን እልጠዋለሁ። ከታትፌ ጨረስኩ። ዝዘይት በመጥበሻ አርጊያለሁ። ሽንኩርት ልጨምር ነው። ሽንኩርቴን እዚጋ ልጨምር። ለምታበረታቱ ጅዛቁ ምለው ኸይር። እዚ ሽንኩርቴን ጨመርኩ። ሽንኩርት በጣም መቅላት አለበት ያው እንደ ቤታችሁ ነው። በነገራችን ላይ ሴትየዋ ይጥቆር ነው የምትለው ማለት ነው። ዝ ዶሮውን ፈጭቼ ይህን ይመስላል የፈጨሁት ዶሮ። ያው ስፈጭ አብራ ነበረች እና ለዛ ነው እዚህ ቅመም ጨመርኩ። በሰለልኝ ብዙም አይደለም ቅመሙ፣ ያው የተለየ አይደለም። የባዕዶኒስና የምናምን ፍሬ ነው ለየት ያለ ነገር አይደለም። እዚህ ፍልፍል አስዋድ ጨመርኩ። ብዙም ቅመማ እንጠቀም የሚያመናል ይላሉ እና ያለውን ተጠቀምኩት። እዚ ጋር ካሮት ማዘጋጀቻ ላይ ፋፍቄ፣ እዚ ፓፕሪካ ወይንም በርበሬ ማቃጥለው ማለት ነው የጨመርኩት። እንዲዛ አርጌ ጨመርኩኝ። እዚህ ነጭ ሽንኩርት ሁለት ፍሬ ነበር ያሉት እነሱን

እንደዛ አደረኩት። እዚጋ መጥበሻ ወል ድረስ ተቃጠልኩ እያለ ያው ግብግብ ነው ኔም ማለቅ እምስም የት ለሄድ እያለ ግብግብ ግብ ነው ያለ ነው እና እንግዲህ እዛው እስከምንገላገል ድረስ ማለት ነው። እዚ ፍልፍል ሮሚን ልጨምር ነው። ፍልፍል ሮሚን ጨመርኩኝ እንትን ማለት ነው። ፍልፍሉን ደሞ ካሮቱን ደሞ እዚ ጨመርኩኝ። ሁለት ካሮትን የተጠቀምኩት እዚህ ጋ ጨመርኩ። ይህን ይመስላል። እንግዲህ መጥበሻውም አልቻለም፣ ያው ያለኝ ይሄ ስለሆነ ነው ቤት ውስጥ ማለት ነው። ከዚህ ከፍ ያለ ስለሌለ ብዙም አልተመቻቸኝም። ያው እያመቻቸው አደረግኩት፣ እያመቻቸው አደረግኩትና እንደዚህ ይመስላል። ይሄ እስከሚበስልልኝ ድረስ ደግሞ ድንችን ሊቋቁሳለሁ እዚ ላልጨ ስቀቀቅዩዋለ ወይም በደንብ በስሎልኛል። ይሄን ውሃውን አንጠፈጥፍና ትንቹን ለብቻ ቅመም አድርግ የደቁሰዋለሁኝ። እዚ ቅመም ጨመርኩኝ፣ የበአዶኒስ ነው። በአዶኒስ ነው፣ ክብዝራ ነው የሚባለው፣ እንደዛ ነገር ነው። እዚጋ ደሞ ጨው አልተታየም፣ ጨው ጨምር ያለሁ ትንሽ ማለት እዚ የጨመርኩት ድንት ስለሆነ ውስጡ ስለማርበለብለው ጣዕም እንዲኖረው ማለት ነው። እዚ ነሻሕ ወይንም ደሞ የበቆሎ ዱቄት ነው የጨመርኩት፣ ሁለት ማንኪያ ነው፣ በትንንሹ ማንኪያ ረክት ሁለት ነው። ይህን ጨምርኩ። ይህን የተጠቀምኩት ሳርበለብለው የማጥበቅ ባህሪ ይኖረዋል፣ እንደ ልቤ ይርበለበለኛል፣ ለዛ ነው። ይሄ ከሌለው ደግሞ እንትን ይላል እዚ ጅብን ሁለት ማንኪያ፣ በትልቁ ማንኪያ ሁለት ማንኪያ አለ። አራኩኝ፣ ይሄን ይመስላ አላችኋለሁ። ከወደዳችሁ ላይክ ሸር እያደረጋችሁ አበረታቶኝ ን መልሳለሁ። ባለ ፍቃድ እንሻላ እነደጌመዳም ቅመሞች ማለት ነው። እዚጋ በማንካ ብለው ቢያለኝ፣ ያው ትኩስም ስለሆነ አቃጠለኝ

ነትን ማርቦል ውየዶ የማደርግበት እዛ ረኩኝ። በደንብ እኩል ማድረግ አለብኝ። እዚጋ ድርጅት ታደርግች ማለት ነው። ምክንያቱም በኋላ ሲበሉት ግማሹ ግማሹ ይኖረዋል ከስር ስለሆነ ማለት ነው እና እንዳይሆን ትክክል አርጌ ነው ያደረኩት በደንብ በማማሳያው እንደዛርጌ ጨረስኩኝ። አልሐምዱሊላ። እና እንደዛ አርጋችሁ ተጠቀሙ። ያው አዲሶች ይጠቅማቸዋል ብያስባለሁ። የነባሮችን እንኳ ልታቁ ትችላላችሁ። ይሄን ይመስላል። ድንች እንደዚ አርቦለቦልኩኝ። ዝጋ ጀመርኩ ማርቦልቦል። ያው ሳርቦለቦል እንግዲህ ካሜራማን ስለለላይ ነው። እዚ ጨረስኩኝ። አልሐምዱሊላ። ይሄን በዚህ መልኩ አረኩኝ። ከላይ ጅብንና እንቁላል ግሽጣ አረግበታለሁ፣ ፈጭቼ ማለት ነው። በመፍጫ እዚጋ ሶስት እንቁላል ጅብን እና ግሽጣ እንዳርጌበታለሁ። ሴትዮዋ ነበረች ያረገችው ፈጨሁት። ይህን ይመስላል ሁዝብራ እና በአዶኔስ ቅጠሉን ከላይ ካተፍ ያርጌበታለሁ። አመሰግናለሁ ስላዳመጣችሁ ይጅዛ